ጌታን ነው የሚላችሁ የቡታጀራ አብርሽ የሚባል ልጅ መንገላውን ካን ቢያገኝ አሲድ እደፋለሁ። ሳልጠራጠር ሳላስብ አሲድ እደፋለሁ። ሳይሞት ሳይኖር በህይወት እያለ እንድተቃጠ እየተቃጠለ እንዲኖር አረጋለሁ። ለምን ሀያ አመት ሊታሰርም፣ እንደዚህ ሆኑ። ለህዝቡ ምንድን ነው እያስተላለፈ ያለ? ምንድን ነው እያስተማረ ያለ? ሀፍቲ ሲመጣ ቤት ሲገኝ መኪና ሲመጣ ሰው እንዴት እንደ ሌላ ነገር ላይ ሌላ ሰው ጋር እንደሚቀየር ነው እንዲ እያስተማረ ያለው። ሴቶች እኮ ወዶ አይደለም ሀፍታም ወንድ ነው የምናገባው ደሃ ወንድ አናገባም እያለ ያለ በመቤቴ ምን አይነት ቆሻሻ ሰው ነው ያለው? ስንት አይነት ቆሻሻ ሰው ነው ያለው? አይነት ቆሻሻ ሳሆነ ያለው እቺ ቆሻሻ ማለት ነው። አብርሽ ላይ አሲድ ለማለት ራሱ ይከብዳል ማለት ነው። ለማለት እሷ ያለችውን ራሱ ለማለት በጣም ከባድ ነው። እንደ ሰው ልጅ ስታስቡት ማለት ነው። እንደ ሰው ልጅ ስታስቡት እሷ ያለችውን ተመልሶ ለማለት ቅርታ በጣም ይከብዳል። ማና አባሽ ስለሆንች ነው አብርሽ ላይ አንቺ አሲድ የምትደፊ አን የአሲዳ ምልች ማለት ነው። አድርሱ ለዚች ለዚች የሆነች እኔ እንጃ የምትናገረው ማታቅ አይደለ በእንትን የጨለለች ማለት ነው ይሄ ጨልላለች አእምሮዋ እየሰራ አይደለም የልጅቷ ማለት ነው ምንም አልጠራጠርም ምናልልም ምናልልም አሲድ ደፍቼ በቁሙ እንዲሰቃይ ምንሽ ነው ምንሽ ነው ውሽማሽ ነው ተቃጠልሽ ተቃጠልሽ በቃ ሩታን ደገፈቻትና የሩታ ገና ሩታን ስለምደግፋት ወይ ሩታን አስቀይሟል ብላ ስለምታስብ ብቻ እንዲ አይነት አስተሳሰብ የሚያስቡ ብዙ ደደቦች አሉ። እንደዚች አይነቷ ደደብ ማለት ነው። ብዙ እንደዚች አይነት አህዮች አሉ። አድርሱላት ለዚች አህያ ማለት ነው። እንደዚች አይነት አህዮች አሉ ማለት ነው። በጣም ብዙ መሰሎቿ ደደቦች አሉ፣ አህዮች ማለት ነው። አብርሃም ታደሰ እንደፈለገ መስራት እንደፈለገ ማለት ነው። አንጫጫው ታደሰ፣ አንጫጫቸው ታደሰ፣ አንጫጫሸ። አንቺ ሴ ደፍች ያቃጥለዋለሁ ከምትዩ በላይ አንቺ አንጀትሽ እንዴት እንደተቃጠለ ማየት ራሱ ማወቅ ራሱ ቀላል ነው። እንዴት እንደተቃጠልሽ በደንብ ተቃጠይ ማለት ነው። ያቃጥልሻል ከዚያ ከበለጠ አንቺ ከምትመኙ የበለጠ ማለት ነው። ያንቺ አንጀት ምን ያህል እንደተቃጠለ የዚች ልጅ አንጀት ምን ያህል እንደተቃጠለ ማሰብ ቀላል ነው። ማሰብ ቀላል ነው። ምን አይነት ባለጌ ናት! እች ደግሞ የመጣች የሆነች ገመዳፍ ማለት ነው። ገመዳፍ እንደዚህ አድርጌ እኔ ባገኘ አልጠራጥርም። ሳልጠራጥር ነው ደፋብት። ቆማ ነው ማሰቃየው። አንቺ በቆምሽ የሞትሽ ነች ሲጀመር ማለት ነው። ሲጀመር እነ ሁሉ ትክክል ማለት ነው። እነ ሁሉ ትክክል ሁሉ ትክክል ሁሉ ትክክል እያላቸው ሩታ እንኳን ስህተት ብትፈጥር ማለት ነው። የሩታ ቀባሪዎች እናንተ እንጂ አብራም ታደስ አይደለም። አብራም ታደስ እንደፈለገ መሆን መብቱ ነው። ተቃጠሉ ማለት ነው። በደንብ ተቃጠሉ። እሱን መሆን አትችሉማ እሱን መሆን አትችሉም፣ ማናችሁም። በተለይ ደግሞ እነ ትክክል ማለት ነው እነ ትክክል፣ ራሳችሁን በደንብ ታውቁታላችሁ። ጭራሽ ደግሞ እስቲል ራሱ በውስጥም የምትልኩ ግን ጤነኞች ናችሁ የምር ማለት ነው። አውጥቼ አውጥቼ ነው የምዘረግፍላችሁ ጠብቁ፣ ማለት ነው። እንቺ እንደዚህ ብለሽ ሩታጋ እንደዚህ ብለሽ እስከ መቼ ነው እንደዚህ ሆናችሁ የምትዘልቁት? አዎ ተቃጠሉ፣ በደንብ ተቃጠሉ ማለት ነው። ምንም ማድረግ አይቻልም። አብርሃም ታደሴ ይሰራል፣ ሩታ ሀብቴም እንደዚያው። ምንም የምታመጡት ነገር የለም። እናንተ ዝም ብላችሁ ተንጫጩ ማለት ነው ፍቺው፣ ጉዳዩ እንደዚህ አድርጊው፣ እንዲህ አድርጊው፣ እንዲህ አድርጊው በሉ እናንተ ዝም ብላችሁ ማለት ነው። አንቺ ደግሞ ምን ቤትና የታባሽ ታውቂዋለሽ አብርሃምን፣ የታባሽ ታውቂዋለሽ ሩታንስ፣ የታባሽ ታውቂያታለሽ። አብርሃምን የምታውቂው በሚዲያ፣ ሩታን የምታውቂያት በሚዲያ። ስንት አይነት ደደብ እንዳለ በስመአብ። ከእናንተ ጋር ነው እንደ ኢትዮጵያ ሕዝብ የተቆጠረው። ለነገሩ ተቆጥረን አናውቅም መሰለኝ የህዝብ ቆጠራ ከቆመ ቆየ መሰለኝ። ነፍሱን ይማረው ድሮ በመለስ ዜናዊ ጊዜ ይመስለኛል ሲቆጠር የነበረው። አሁን እንኳን የለንም አንቆጠርም፣ እንጂ ከእናንተ ጋር የምንቆጠር ቢሆን ኑሮ ተቃጥዬ ነበር፣ ተቃጥዬ ነበር ማለት ነው። እኔም ማለት የምፈልገው እች ልጅ ባለችበት የትናት የታባቷ ውስጥ ነው የምትሰራው፣ ከየታባቷን ያለችው ደደብ፣ እች አህያ ቆሻሻ የት አባቷ እንዳለች ብቻ ንገሩን ማለት ነው። ቤት አባቷ እንዳለች ብቻ ፈርፍራችሁ ጎርጉራችሁ ብቻ ያለችበትን ቦታ ብቻ ንገሩን ማለት ነው። በቃ ንገሩን። እቺ ማለት ነው ታይሌካ፣ ይህን አድርጊ ብትባል እንኳን በቀላሉ የምታደርግ የመጨረሻ ደደብ ናት። ቀፎ ጭንቅላት፣ ባናቶች ተከርበች። አብራም ላይ አሲድ ሳይሆን ማለት ነው የመድፋት እድሉም አይኖርሽም። ውሃ ማለት ነው ውሃ ሸለመጥማጥ ሸለመጥ ማጥ ማለት ነው ባናትሽ ተከርበች እንዴት እንደምታስጠላ እንዲህ አይነት አስተሳሰብ ያላቸው ሰዎች ግን ስንት አይነት ደደቦች አሉ በመድኃኒዓለም ስትናገረው ራሱ ቃሉ አይቀፋትም እንዴ አይቀፋትም ወይስ አሲድ ማለት ውሃ እንደማለት ማለት ለእሷ ቀላል ነው ማለት ነው ወይስ ለሰው ልጅ ይህን ያህል እንዲህ አይነት ነገር ደግሞ ጌታን ትላለች ጌታ ቋራርጦ ይጣልሻ ቦ

አጥቦም በደንብ ማስጣት ነው ማለት ነው ዮልሽ አብርሃም ታደሰ ላይ ማለት ነው አንጫጫው ታደሰ እንዲህ እንዳቃጠለሽ ገና ይቀጥላል ማቃጠሉ ማለት ነው ገና ያቃጥልሻል ገና ትነጃለሽ አንቺና መሰሎችሽ ገና ትቃጠላላችሁ ማለት ነው ገና ትነዳላችሁ እነሱ ያቃጥሏችኋል ስራቸውን ይሰራሉ እናንተ ተቃጠሉ ምድራ አህያ በሲሪንጅ በመርፌ ቢሰጣችሁ የማይገባችሁ ደደቦች ናችሁ እናንተ በሲሪንጅ እንደዚህ አይነቷና መሰሎቿ ማለት ነው በመርፌ ቢሰጣቸው እንኳን የማይገባቸው ደደቦች። እሺ አብርሃም እና ሩታ ቢለያዩ እንኳን ማለት ነው በቃ ካልተስማሙ ቢለያዩ እንኳን ግዴታ አለበት እንዴ? አብርሃም ታደሰ ከሩታ ጋር የመኖር ግዴታ አለበት? እንደ ማን ነው የሚያስገድደው? ሩታስ ብትሆን ከአብርሃም ጋር የመኖር ግዴታ አለባት? እን ካልተስማሙ መለያየት ነው። አሲድ ደፍተች ነው እንዴ ሩታ ባልታደርግ ምትችው አትችም። የፈለገውን መሆን መብቱ ነው። እንደፈለገ መሆን መብቱ ነው። መብቱ ነው ማለት ነው። ገና ትቃጠላላችሁ፣ ገና ትንዳላችሁ። እነሱ ከሆነ አይዲያቸውን እየቀየሩ ገና ያቃጥሏችኋል ማለት ነው። እናንተም መቃጠላችሁን ቀጥሉ ማለት ነው። እንደዚች አይነቷ ደደብና መሰሎቿ፣ እንደዚች አይነቷ አህዮችና መሰሎቿ ማለት ነው። ብዙ መሰሎቿ ስላላችሁ ብዙ መሰሎቿ ምክንያቱም መሰሎቿ ምልበት ምክንያት እዚያ ጋር እየገባችሁ ትክክል ነሽ ትክክል እህት የአንጀቷ ተቃጥሎ እንደን የአንጀቷ ሩ ትክክል ናት። ያለችው ነገር የምርሽና ነው። ትክክል ናት። ማንሽ ብሪጣሉ አንቺስ ቢሆን ትደፊበታለሽ? ይድፋዥና ያባት ያምላክ እ ትደፊበታለሽ ይድፋዥና ያባት ያምላክ። ምድረ አህያ ምድረ ደደብ ማለት ነው። ምድረ ባዶ ጭንቅላት ማለት ነው። ማና አባሽ እያቸዋለሽ፣ እየተቃጠላችሁእያችሁ ከምትቃጠሉ አትያቸዋ እንዴ አትያቸዋ። ሰው ገና ትቃጠል ሄረሚ ለም ቢሆን ታቃጥላቸዋለች። ገና በደንብ ተቃጠሉ ማለት ነው፣ በደንብ ተቃጠሉ። ከዚያ ባለፈ ደግሞ ባናታችሁ ተገልበጡ። እሺ አንቻ ሲዳም ደግሞ ከየት አባሽም ገብተሽ አታመልጭም ማለት ነው። ባለጌ ባለጌልሽ፣ ከየት አባሽም ገብተሽ አታመልጭም ማለት ነው። ልሽ በደንብ ትታጠብ። ቀፎ ጭንቅላት ጫፎ ማለት ነው የወጣሽበትን ያለሽበትን ስራሽን ስር ያርፈሽ መስራት ካቃተሽ፣ እንደዚህ አይነት የደደብ ጭንቅላትሽን እያመጣሽ ከኛ ጋር አትርጭው ማለት ነው መርዝሽን። ሰሞኑን እንደመጣው ቫይረስ ኢትዮጵያ ልታቃላችሁ አደለ? እንደዚያ ማለት ነው፣ አይነት መርዝሽን እኛ ጋር አትርጭው። እሺ እኛ ጋር አትርጭው በሏት፣ መሰሎቿም እንደዚያው ማለት ነው። ይህን ማለት ነው የምፈልገው ውዶች። ላይክር ሸር፣ ሰብስክራይብ እንዳይረሳ። አብርሃም ታደሰ ገና ያቃጥላችኋል። አንጫጫው ታደሰ ቀጠልበት ማለት ነው የምፈልገው እዳችኋለሁ ባይ